ናችሁ ቲጂ ነኝ። እንኳን ወደ ዩቱብ ቻናል በደና መጣችሁ። ስ ቻናል አዲስ ሲሆናችሁ ሰብስክራይብ አድርጋችሁ የደውን ምልክቷ የምትቻኑ በየጊዜው መለቃው ቪዲዮ ደስ ይላችኋል። ሰብስክራይብ አሉ አንድ ኮመንት ስለ አይሻ ምን ታስቢያለሽ የሚል ኮመንት አይቼ ነበረ። አንድ ነው ያየው ግን ይሄንን ቪዲዮ መስራት ስለፈለግኩኝ ዛሬ ሪያክት ላድርግበት። የአይሻ ታሪክ የጀመረው እንግዲህ አሁን እንዳልሆነ የምታውቀው ይመስለኛል። የተወሰነ እንግዲህ ያየሁትን ነገር ከመጀመሪያ ጀምሮ ሪያክት አደርግላችኋለሁ። ግን የመጀመሪያ መናገር የምፈልገው የፍቅር ግንኙነት ላይ ሆናችሁ፣ ትዳር ላይ ሆናችሁ ትዳራችሁ የሆነ በቃ ስታዩት ፍዝዝ ድብዝዝ ያለ ትዳር ያላችሁ የመሰላችሁ እና የሰለቻችሁ የሆነ ሞቅ ያለ ነገር የፈለጋችሁ ወይም ደግሞ እንደ እንትና አይነት ሰውዬ ምናምን አይነት ያሰባችሁ ሴቶች ያጋጥማችሁ የሆነ ሞመንት ላይ እንደዚህ አይነት ስሜት ሊመጣ ይችላል። የማንወሻሸው ነገር እንደዚህ ቢሆን እኮ እንዲ ቢያደረግ እኮ እንደንትና እኮ ቢሆን እንደንትና እኮ ቢሆን ምናምን የምንላቸው ነገሮች ሊኖሩ ይችላሉ። ይሄ ስሜት የሚሰማችሁ ሴቶች በመጀመሪያ ምን ልጋብዛችሁ መሰላችሁ? አይ ቲንክ ዩቲዩብ ላይ ሳይኖር አይቀርም ቴምፕቴሽን ኮንፌሽን ኦፍ ማሪጅ ካውንስለር የሚል የቴለር ፔሪ ፊልም አለ። ግቡና እሱን ፊልም ካያችሁ በኋላ የሚሰማችሁን ስሜት ትነግሩኛላችሁ። ለሴም ፊሊንግ ነው የሚሰማኝ ወይስ ደግሞ የሚለውን ነገር ትነግሩኛላችሁ። ኦኬ፣ ስለ አይሻ ልመለስ። አይሻ ካሪ የስቴፈን ካሪ ሚስት ናት። ስቴፈን በመጀመሪያ በጣም ታዋቂ የሆነ የቅርጫት ኳስ ተጫዋች ነው፣ ብዙ ገንዘብ ያለው በጣም ብዙ ኮኔክሽኖች ያሉት ሰው ነው። ኦኬ። ሰው ከመጋባታቸው በፊት ሴት ጓደኞች ነበሩ። የሀይ ስኩል ስዊተርት የሚባለው ነገር አለ። አብረው ነበሩ። እንደው ለትዳርም የምታስበው አይነት ሰው አይደለም። ሁለት ሪያክሽን ነው የምሰራው፣ ከሴቶቹ አንጻር እና ከወንዶቹ አንጻር ነው የምሰራው። ለወንዶቹም ሌላ ሰራበታል። ብዙ ለትዳር የምጠብቀው ሰው አይደለም ወይም ብታስበው ሰው አይደለም። በአጋጣሚ በህይወት አጋጣሚ ሀያዎቹ መጀመሪያ ላይ አገባችው። ብዙ ጊዜ ሀያዎቹ ላይ ስናገባ ቀድመን ስናገባ እንደዚ አይነት ስሜት ሊፈጠሩ ይችላል። በነገራችን ላይ ዋናው ስሜቱን አውቆ አጀስት ማድረጉ ነው እና ይሄ ሰውዬ ቀሊን የተጋቡት ሀያ ሶስት አመቷ ሀያ ሁለት አመቷ ላይ

አምናበት ይሁን አስገድዷት ይሁን ባላቅም ተጋብተዋል። እንግዲህ ወዲያውኑ አረገዘች። ከዛም በኋላ ልጆች ተወለደ። በህይወት አጋጣሚ መጀመሪያ ያሰበችው ነገር ሚት ስላላረገላት እቺ ሴት መቼም ቢሆን ደስተኛ መሆን አትችልም። ደስተኛ ሊያረጋት በሚችል ብዙ ነገር አለ ሰውየው መጀመሪያ የምታውቀው ትንሹ ልጅ አይደለም። በጣም ታዋቂ ሆኗል። ሰው ሁሉ የሚያከብረው ነው። በጣም ብዙ ገንዘብ አለው። የምትፈልገውን አይነት ህይወት ሰጥቷታል። ማንኛውም ሴት የምትመኘውን አይነት ህይወት ሰጥቷታል። ስራ የምትፈልገውን ኬሪየር ውመን ነው መሆን የምፈልገው ብላለች። የምትፈልገውን ነገር አድርጋለች። የኩቡ ጋላት የምግብ ዝግጅት እንትኖች መጽሐፎችን አሳትማለች እሱ በሱ ምክንያት ብዙ ነገሮችን አድርጋለች። ግን ፉልፊልድ አይደለችም። ግን ደስተኛ አይደለችም ግን ደስተኛ አይደለችም ብዬ አምናለው ለምንድን ነው እንደዛ ያልኩት? ምክንያቱም መልሳ መላልሳ ባል ማግባት እንደማትፈልግ ልጆች መውለድ እንደማትፈልግ ተገዳ እንዳገባችና እንደወለደች አይነት የሚመስል ሲናሪዮ በየፖድካስቱ ስተ ይታወራለች። ከዛ ባለፈ በጣም የገረመኝ ነገር

በጣም ሴቶቹ እንትን ካልሆኑላቸው በስተቀር አፕሮች አያደረጉም። እና ሴቶች ግን ያው ለምዶብን ማስጣልም ስለምንፈልግ ወይ የሆን የሆነን ሲናሪዮ ስለምንገባ ያገቡ ወንዶችን ልናናግር እንችላለን። ሴቶቹን ወንዶቹ እንደዛ አያደረጉም። እና እሱ ከልክ በላይ አቴንሽን ያገኛል ከልክ በላይ ሰው ያየዋል። እኔ ለምንድን ነው ሰው የማያየኝ ብላ የተናገረችበት ሲናሪዮ አለ እና ከባዱ ነገር ምንድን ነው? መልሳ መላልሳ መልሳ መላልሳ ስለ ባሏ ስለ ትዳሯ በየ ፖድካስቱ ታወራለች። እንደዚህ የምታወራ ሴትን መቼም ደስተኛ ናት ብዬ ማሰብ ይከብደኛል። ስለዚህ አንድ ፉልፊል ያልተደረገ ወይም ደግሞ ያልሞላልኝ ነገር አለ ብላ ደጋግማ እየተናገረች ነው ብዬ አስባለሁ። በዚህ አጋጣሚ እያደረገች ያለውን ነገር ማጣጣል ከባድ ነው። ለምሳሌ ቴራፒ ትሄዳለች። ቴራፒ ስትሄድ ይሄኛውን ስሜቷን ለቴራፒስቷ ታጋራ ይሆን አላውቅም። እኔ አንዳንዴ የምናስባለው ኢንስቴድ ኦፍ ፖድካስት ላይ ከመውጣት ለቴራፒስቷ ያለውን ድብ ዳውን ፊሊንጓን ብትናገር የተሻለ ይሆናል ብዬ አስብ ነበር። ሰው ታናናሾቼ ትዳር ውስጥ ገብታችሁ ውሽ እንደው ይሄ ትዳር ነው ምናምን የሚያስብል ስሜት ሊመጣ ይችላል። ማንዳንዴ ካስ ፓራዳይዝ አደለም፣ ገነት አደለም፣ ከሰው ጋር ነው የምንኖረው። ግንኙነቶች በጣም የሚበላሹበት ብዙ ሲናሪዮ አለ። ማንግባባበት ነገር አለ፣ የምንበሰጫጭበት ነገር አለ። ኢትስ ኦኬ። አንዱ እንትኑ ነው የትዳር አንዱ አካል ነው። ግን እንደዚህ አይነት ስሜት ሲሰማችሁ በደንብ እንድታስተውሉ የምፈልገው ነገር አሁን ያላችሁን ህይወት አክሰፕት እንድታደርጉ ትፈልጋለሁ። ምን ለማለት ነው? ሁል ጊዜ the grass is greener on the other side ይባላል አይደለ? ስትወጡ ደስታ ያለ ይመስላችኋል፣ የሆነ ብቻችሁን ስትሆኑ በቃ ማረፍ፣ የሆነ ሁሉ ነገር ሚመቻችላችሁ ሊመስላችሁ ይችላል። I hate to tell you አይመቻችላችሁ። ቲያንም ታስታውሳታላችሁ ብዬ አስባለሁ። እሷም በትዳር ውስጥ እያለች ሆይ ትዳሩ ሰለቸኝ ብላ ፍቺን ካረገች በኋላ ልክ ወታ ዴቲንግ ስትጀምር ወንዱ ተበላሽቷል እ ለካ ዴቲንግ እንደዚህ ከባድ ሆኗል እንዲ አለች። ምክንያቱም ብዙ ዓመት አግብታ ስለቆየች ማለት ነው። እና ብዙ ዓመት አግብታችሁ ስትቆዩ እና ከአንድ ሰውዬ ጋር ስትኖሩ የዛ ሰውዬ ባህሪ፣ የዛ ሰውዬ ማንነት ሊሰለቻችሁ ይችላል። እና ሲሰለቻችሁ ደግሞ ሁል ጊዜ አማራጭ ልታስቡ ትችላላችሁ አይነት ሰው ቢሆኑ እንደዚህ አይነት ሰው ባገኘ እኮ ብላችሁ ልታስቡ ትችላላችሁ። አይ ሄድ ቱ ቴል ዩ ግራስ ኢዝ ኖት ግሪነር ወይም አዘር ሳይድ ወይም ደግሞ ስትወጡ የተሻለ ህይወት አታገኙ። የተሻለ ህይወት አታገኙ። ያላችሁን ህይወት ተቀበሉ በመጀመሪያ ደረጃ። ምክንያቱም ብዙ ጊዜ የምናስበው ምንድን ነው፣ አብሮን የሚኖረው ሰውዬ በጣም የማይመች ባህሪ ሊኖረው ይችላል፣ የምንናደድበት ነገር ሊኖረው ይችላል። ዘሴም ወይ ሌላ ሰውዬ ጋር ስትሄዱ ሌላ ሰውዬም የሚያሳብድ ሌላ ባህሪ ሊኖረው ይችላል። ስለዚህ ምን ልንገራችሁ መሰላችሁ ያላችሁበትን ህይወት ተቀበሉት። መስተካከል የሚችለውን አስተካክላችሁ ማስተካከል የማይቻለውን አክሴፕት አድርጉ፣ ተቀበሉት። ብዙ ጊዜ እድሜያችን ሲጨምር ወይም ደግሞ እንዲህ ሂል ማድረግ ስንጀምር ከሰዎች በጣም ኤክስፔክት በማድረግ ፈንታ ምን ማድረግ እንጀምራለን ርህራሄ ማሳየት እንጀምራለን። ለምሳሌ እንዲ እንዴት እንዲያደርግም ያሟል ምን አይነት ሰው ነው የምንለውን አይነት ነገር አቁመን፣ ሌላ የሱን ጉድ ሳይድ ወይም ደግሞ የሚችለውን የተሻለበትን ነገር አፕሪሺት ማድረግ እንጀምራለን ብዙ ጊዜ እና ያላችሁበትን ህይወት ተቀበሉ። ምክንያቱም ካላችሁበት ህይወት የተሻለ ነገር ላያጋጥማችሁ ይችላል። ምናልባት ሊያጋጥማችሁ ይችላል ግን ሁል ጊዜም የተሻለ ህይወት ላይኖር ስለሚችል ያላችሁበትን ህይወት ተቀበሉት። በይበልጥ ደግሞ ወልዳችሁ ረዥም አመት ዴቲንግ ላይ ወይም ትዳር ላይ ከቆያችሁ የተሻለ ህይወት ውጭ ያለ ይመስላችኋል። የሚያምር ነገር ውጭ ያለ ይመስላችኋል። ኢሚዲየትሊ ደግሞ ልክ ከተፋታችሁ በኋላ ወይም ደግሞ ይሄን ሰውያችሁን ስትታው ማለት ነው፣ በቃ አለው የሚል አቴንሽን የሚሰጥ የሚደውል ምናምን ወንድ ሊመጣ ይችላል። ግን ያ ወንድ ደግሞ ወደ ራሱ ለትዳር እና አብሮ ለመሆን ላያስብ ይችላል። ምክንያቱም ከገና ከትዳር ወተሻል ወይም ከኮሚትመንት ወተሻል። ስለዚህ ቬንት የምታረጊበት ወይ ሀሳብሽ የምትገልጭበት፣ ብስጭትሽን የምትገልጭበት ሰው ነው የምትፈልጊው። ስለዚህ አለሁልሽ ሊልሽ ይችላል እንጂ ለትልቅ ነገር ላያስብሽ ይችላል፣ ለትዳር ላያስብሽ ይችላል። ስለዚህ ውጭው ላይ የተሻለ ነገር ያለ የሚመስላችሁ ሴቶች፣ ግዴላችሁ የተሻለ ነገር አታገኙም። ወይም ደግሞ የተሻለው ነገር በጣም ያደክማቸዋል። ሌላው ልነግራቸው የምፈልገው ነገር ምን መሰላችሁ፣ የምትሆኗቸውን ሰዎች በጣም መምረጥ ይጠበቅባቸዋል። ሶሻል ሚዲያ በጣም ተጽዕኖ የሚፈጥር ነገር እንደሆነ አውቃለሁ። አሁን አይሻ በጣም ታዋቂ መሆን ነበር አላማዋ፣ አርቲስት መሆን ነበር የምትፈልገው፣ መታየት ነበር የምትፈልገው። ይሄ ሁሉ ፉልፊል ተደርጎላታል፣ ይኸው እንደው በአክቲንግ ላይ እንኳን ባትሆን በትወና ላይ እንኳን ባትሆን የምትፈልገውን ነገር አግኝታለች። ግን በዙሪያዋ ወይም ደግሞ ሶሻል ሚዲያ ላይ ያሉ ሰዎች በራሳቸው አመስጋኝ እንዳትሆኑ ያደርጋቸዋል። ያላችሁ ላችሁ እኔ ምን አስባለሁ መሰላችሁ በፊት ላይ በጣም ፍቺ የማይኖርበት ምክንያት እና የማይፈቱበት ምክንያት ምንድን ነው ብዬ አስባለሁ። በሰላችሁ ከተጽዕኖ ከምናምን ከምናምኑ ውጪ ማንም ፍቺን አበረታታም ነበር። ስለዚህ አንድ ሴት ልጅ ልፈታው ነበር ስ እንዴ፣ ምን አስበች ነው? ቆይ እንዲህ አድርገሽ ታስተካከያለሽ የሚሉ ሴቶች ናቸው እንጂ ያሉት ሌላ ሰከንድ ሶት የሚሰጥ ሰው አልነበረም። ሌላ አማራጭ የሚሰጥ ሴት አልነበረም። ስለዚህ ሴትየዋ ከመፋታቷ በፊት ምን ታስባለች? ትዳሯን ፊክስ ማድረግ ታስባለች። በእሷ በኩል ያለውን ስራ ለመጨረስ ታስባለች። አሁን ሶሻል ሚዲያ ላይ እነ ጄዳን እነ ሚሼል ኦባማ እየወጡ ቬንት ያደርጋሉ። ምንድን ነው የሚፈልጉት እስክትሉ ድረስ ስለ ትዳራቸው ወይም ደግሞ የምታከብሯቸው የነበሩ ባሎቻቸውን በራ ቀብር ክፍት አድርገው የሶሻል ሚዲያ መጫወቻ አድርገዋቸዋል አደለም? ለምሳሌ እኔ ስለ ባራክ ኦባማ እንዲህ ባልሰባ ደስ ይለኛል። በቃ ክብሩን ጠብቆ አይኑር። ግን እሷ ቬንት ማድረግ ስላለባት ባሏን የፖድካስት ማዳመቂያ አድርገዋለች። ደ ሴም ቲንግ ጄዳ አው ቺት አድርጌብህ ነበር ብላ ኢን ፐብሊክ ባሏን ጠርተዋለች። እንደዚህ አይነት ሰዎች ባሎቻቸውን ዲስግሬስ እያደረጉ እያዋረዱ ክብራቸውን እየቀነሱ ፐብሊክ ላይ ባያችኋቸው ቁጥር በህዝብ ፊት ባያችኋቸው ቁጥር ኒው ኢትስ ኦኬ ችግር የለውም እኮ እንዲህ ማለት እኮ ችግር የለውም በሚለውን ሴንስ ማሳደጋችን አይቀርም። ስለዚህ ኢንቫይሮንመንታችን ወይም ደግሞ የምንውላቸው ሰዎች እናንተን የሚመስል ነገር ነው። ስልካችሁ ላይ ያለው ዊች ይዝ የእናንተ ፕሬፈረንስ ማለት የእናንተ ምርጫ ማለት ነው። አልጎሪዝሙ ያመጣላችሁ የምትመርጡትን ምን አይነት ሰውን ነው የምታዩት? ምን አይነት ሚዲያ ላይ ትሆናላችሁ? እናንተስ ምን አይነት ሚዲያ ነው ወደ ቤታችሁ ታመጣላችሁ የሚለው ነገር ማተር ያደርጋል። እነ ጄዳን እያያችሁ እነ ሚሼል ኦባማ ባሎቻቸውን እንደዛ አፈር ከድሜ እያበሉ የሚታዩበትን ቻናል እጃችሁ ላይ ይዛችሁ እናንተ ባሎቻችሁን ልታበረታቱ ጥሩ ሚስት ልትሆኑ አትችሉም። ምክንያቱም የምትኮንሱም የምታደረጉት ነገር ማተር ያደርጋል። ወደ ውስጣችሁ የምታስገቡት ነገር ማተር ያደርጋል። መቼም ባራክ ኦባማን የሚያክል ሰውዬ እንደዚህ አፈር ከድሜ ካበላችሁ ሴትዮዋ፣ የኔው ደግሞ ምንድን ነው፣ አትሊስት ፕሬዚዳንት እንኳ አልነበረም ልትሉ ትችላላችሁ። ኦኬ ሰው፣ የሶሻል ሚዲያ ኮንሰምፕሽናችሁ ምን አይነት ነው የሚለው ነገር በጣም ራሳችሁን መጠየቅ አለባችሁ። በይበልጥ ይሄ ኢንዲፐንደንስ እንዲሆኝ እንዲሆኝ ሶሻል ሚዲያ ላይ በቃ የወንዶችን ሚና ብቻ የሚነግሯችሁን ሰዎች እያያችሁ የምትቆዩ ከሆነ ራሳችሁን ተጠያቂ አታረጉ። በፍጹም እሱ እኮ እንዲህ ስላረገ ነው እሱ እኮ እንዲህ ስላረገ ነው ደግሞ ወንዶች ምናምን የሚል ኮንተንትን ኮንሱም የምታረጉ ከሆነ እናንተ ትዳራችሁ ራሳችሁ እጅ ታፈርሳላችሁ። ስለዚህ ምንድን ነው ምት ወደ ውስጣችሁ የምታስገቡት? ምንድን ነው ሶሻል ሚዲያችሁ ላይ ያለው? ምንድን ነው ፊዳችሁ ላይ ያለው? ፎር ዩ ፔጃችሁ ላይ የሚመጣው ምንድን ነው የሚለውን ነገር በደንብ ባለው አድርጉ። ከእናንተ ከመሰረታዊ የትዳር ሀሳብ እና ፍላጎት ጋር የተቃረነ ነገር ይዛችሁ መቼም ትዳሬን ሴቭ ያደረጋለው ባለትዳር ነኝ ማለት ከባድ ነው። አንዳንዶቻችሁ ባለትዳር ናችሁ ግን እንደ ሲንግል ሰው ነው የምትሆኑት። አንዳንዶቻችሁ ባለትዳር ናችሁ ግን ወሬያችሁ ሁሉ ትዳር እንዳለው ሰው አይደለም የምታወሩት። የምትሆኑት፣ የምትለብሱት፣ የምትገቡት፣ የምትወጡት ሁሉ እንደ ሲንግል ሰው ሊሆን ይችላል እና ሶሻል ሚዲያ ሶሻል ሚዲያ ኮንሰምፕሽናችሁን በደንብ ማስተካከል አለባት። በቃ እስቲ ዲሰንስ ያለበት ነገር ስሙ። እስቲ ስለ ትዳር ጤናማ ነገር የሚያስተምርን ስሙ። ሞስት ኦፍ ኦል ሴቶች ከሆናችሁ ደግሞ ተጠያቂ የሚያደርጋችሁ ሚናችሁን የሚያሳያችሁ ኮንተንቶችን ብታዩ ይሻላችኋል። ምክንያቱም ዞራችሁ ዞራችሁ ትዳራችሁን በእጃችሁ ስለምታፈርሱ ማለት ነው። ወንድ አይደለም ቤት የሚያፈርሰው ሰነፍ ሴት ናት። መጽሐፍ ቅዱስ እንደዛ ነው የሚለው። በሶስተኛ ደረጃ ምን ልበላችሁ መሰላል በህይወታችሁ ከማግባታችሁ በፊት አላማ ሊኖራችሁ ይችላል። ደርሱበት የምትፈልጉት ፐርሰናል ጎል ሊኖራችሁ ይችላል፣ ለግላችሁ ከትዳሩ ውጪ ማለት ነው። እና እነሱን ሀሳቦች እነሱን ግቦች ለማሳካት ጥረት ማድረጉ ጥሩ ነገር ነው። አሁን ባላችሁበት ሁኔታ ያንን ግብ የምታሳኩ የማይመስላችሁ ከሆነ መንገድ ቀይሱበት እንጂ ስለ ግባችሁ አታላዙም። ማስለቅ በቃ ቁጭ ብዬ ልጅ አሳዳጊ የሆንኩ ማለት ነው፣ በቃ ቁጭ ብዬ ወጥቀቃ የሆንኩ ማለት ነው፣ በቃ እኔ ሄልሜ ጋር አልደርስም ማለት ነው የምትሉ ሴቶች ከሆናችሁ መቼም አደርሱ። አንዳንድ ጊዜ አይደለም፣ ቤት ውስጥ ቁጭ ብላችሁ ልጅ አሳድጋችሁ፣ ወይም የቤት ሚናችሁ እየተወጣችሁ ይቅርና፣ በኢትዮጵያ ሲናሪዮ በተማራችሁበት ትምህርት እንኳን እኮ አትሰሩም። ትዳሩ አይይዛችሁም። አንዳንድ የኛ የሀገራችን ሁኔታ ይዘ ብዙዎቻችን የተማርንበትን አድር ለሚንትን ያለ ኢንተርናሽናል ሪሌሽን አጥንተን ዲፕሎማት ነበር መሆን የነበረብን ግን መሆን አንችልም፣ አደለ። ስለዚህ አሁን ያልሆናችሁበትን ሁኔታ ትዳሩ ላይ አታሳቡ። በቃ ስለወለድኩ ነው እንዲህ ሆንኩት፣ እንዲህ ስላገባው ነው እንዲህ በታች ሆንኩት፣ ከሰው በታች ሆንኩኝ፣ የመጨረሻው ሆንኩኝ ምና የምትሉ ከሆነ ግብን ሳይሆን ሚዝሪን ነው ወደ ራሳቸው የምጠሩት፣ ወይም ደግሞ በቃ መከራን ነው ወደ ራሳቸው የምጠሩት። ስለዚህ ትዳር በምንም አጋጣሚ ወደ ሕይወታችሁ መጣ የእግዚአብሔር በረከት ነው። ትዳር ውስጥ ሆናችሁ መንገድ ቀይሱ፣ አታለቃቅሱ። በቃ እኔ እኮ ስለወለድኩ ነው ከሰው በታች ሆንኩት፣ ልብስ እንኳን አለባበስ ጠፋብኝ። ልብስ አለባበስ ያጠፋብሽ ልጅ መውለድሽ አይደለም፣ ምናልባት ሰውነትሽ ስለጨመረ ሊሆን ይችላል። ሰውነትሽ እንዲቀንስ ስፖርት ስሪ። እኔ እኮ እንዲሆንኩኝ በቃ መቼም ቢሆን ከሰው በታች ሆንኩኝ። ኢትስ ቾይስ ከሰው በታች መሆን ቾይስ ነው ምርጫ ነው። ሴት ብልሃተኛ ናት። የሆኑ የሆነ ነገር አስተካክላ የሆነ ነገር ማለት ትችላለች። ስለዚህ ሁል ጊዜ ያቀዳችሁትን እቅድ የወታችሁን ግብ ማሳካት አለመቻላችሁን ትዳሩ ላይና ልጆቻችሁ ላይ እያሳበባችሁ የምታላዝኑ ከሆነ መቼም ወደዛ ግብ አትሄዱ። ስለዚህ ምን ልምከራችሁ? ያላችሁን ግን በትንሹ አጀምሩ። ወይም ደግሞ ትሩሊ የነፍሳችሁ ጥሪ ካልሆነ ሌላ ምርጫ ውስጥም ግቡ እና ስቴፕ ባይ ስቴፕ ልደርሱበት የምትችሉትን መሰላል አስተካክሎ እንጂ አታላዝኑ ቁጭ ብላችሁ። አሁን በእሷ ሲናሪዮ አክትረስ መሆን ነበር የምትፈልገው፣ ግን ምግብ ዝግጅቷን ማቅረብ ትችላለች። ሴክሪፋይስ አደረግኩኝ ማለት በቃ የሆነ ነገር ልጆቼን እንትን ብዬ ኖ ይሄንን አይደለም የምፈልገው፣ እኔ ስለ ራሴ የማስበው የሆነ ነገር አለ እና እዛ ጋር አልደረስኩም የምትል አይነት ሴት አደለችም እና ህይወቷን ሳክሪፋይስ እንዳረገች ነው የምታስበው። ምንም ሳክሪፋይስ ያደረገችው ነገር የለም። ምናልባት ቤት ተቀመጠች፣ ግን ስቲል የምትፈልጋቸውን ሬስቶራንቶች ከፍታለች፣ ቲቪ ሾዎች ላይ ሄዳለች፣ የራሷ ቲቪ ሾ አዘጋጅታለች፣ የምግብ መጽሀፍቶችን አዘጋጅታለች። አመስጋኝ አለመሆን ነው እንጂ የቀረባት ነገር የለም። የቀረባትም ጥቂቱ ነገር ካለ መቼም አሜሪካ ወንድ ችግር ውስጥ ነው። እንዲህ ነው የምፈልገው ብትለው የሚከለክል አይነት ነገር አይመስለኝም። ምክንያቱም ህጉም ጉም ያግዛታላ። ስለዚህ አንግሬትፉልነስ ሊመጣ ይችላል፣ እዚህ ጋር እኮ አልደረስኩም የምትልበት። ምናልባት የሆነ ሁለት ሶስት አክቲንግ ሮል ቢሰጣት ሳትስፋይድ ልትሆን ትችላለች፣ ሳትስፋይድ ልትሆን ትችላለች። እና እናንተ ይሄንን አላሳካውም፣ እንዲህ እኮ አልሆነልኝም፣ እንዲህ የምትሉበት ነገር ልጆች አያስቆሟችሁም፣ ትዳሩ አያስቆማችሁም። ምናልባት ባላችሁ የምትሄዱበትን መንገድ ላይ መቸው ይችላል፣ ግን ደግሞ በትክክል ራይና ህልም ከሆነ እሱን ኮንቪንስ ማድረግ አያቅታችሁም። ግን ብዙዎቻችን እሱን ኮንቪንስ ከማድረግ ይልቅ ማለቃቀስ ነው የምንወደው፣ ቤት ውስጥ ጥሪ ማለት ነው የምንወደው። ስለዚህ በትዳሩ ላይ አታሳቡ አታሳቡ። ግብ የምትሉት ነገር ላይ ለመድረስ ዛሬ እቅድ ማውጣት ትችላላችሁ። ከልጆች በኋላ እቅድ ማውጣት ይችላል። ኦኬ። ሌላ ምን ልበላችሁ መሰላት፣ አንዳንድ ሴቶች ጥያቄያቸው ሌላ እንደሆነ ያስታውቃል። አትሰም ፖይንት። ብዙ ጊዜ የጄዳ ጥያቄ ከባሏ የጾታ ጥያቄ ጋር ሪሌት ያደርጋል የሚሉ ሰዎች አሉ። ወይም ደግሞ ሰውየው ሌላም ግንኙነቶች አሉት የሚባልበት አይነት ነገር አለ። እንደዚህ አይነት ዲሳቲስፋክሽን ካላችሁ የምትፈቱበትን መንገድ ፍጠሩ። ምክንያቱም እንዲሆነላት እንዲሆነላት እንዲሆነላት ምንድነው ችግሯ እንዳትሉ፣ ችግሯን የምትናገረው ላይሆን ይችላል። እንደዚህ አይነት ችግር ካለባችሁ መፍታት በምትችሉበት ነገር ፍጠሩ። መነጋገር ከተቻለ ጥሩ ካልተቻለ ሕክምና ጥሩ የሆነ ሚንስ ግን ይኖራችሁ። ምክንያቱም ኢነኤንድ ይሄም ይሄም ይሄም ተሳክቶ ደስተኛ ካልሆናችሁና ችግሬ ይሄ ነው ብላችሁ ጮክ ብላችሁ ካልተናገራችሁ ችግራችሁ ሌላ ነገር እንደሆነ ሰው መገመት አያውቅም። ስለዚህ ድሳትስፋይ የመሆን ወይም ደግሞ የፆታ ፍላጎታችሁ ያልተሟላ እንደሆነ መነጋገሩ ጥሩ ነው። ኩርፊያ ምንም አያዋጣም፣ ወይ መበሳጨት አያዋጣም። ህክምና መሄድ ጥሩ ነው። ኦኬ እና ምን ልላችሁ ነው መሰላችሁ፣ ብዙ ሴቶች ህይወታቸውን አይነግሯችሁም። ብዙ የገቡ ሴቶች ህይወታቸውን አይነግሯችሁም። ግን ብዙ ኮምፕሮማይዝ የሚያደርጉት ነገር አለ። ብዙ እያቻቻሉ የሚኖሩት ነገር አለ። እናንተ የምታዩት የሚያምረውን ከውጭ ያለውን ነው እናንተ ሱፍ የለበሰውን ሰውዬ ነው የምታየት። እሷ እርቃኑን ነው የምታየው። እሷ አለመቻኑን ታውቃለች። እሷ ስንፍናውን ታውቃለች። እሷ የሚወድቅበትን ነገር ታውቃለች። ግን ኮምፕሮማይዝ ታደርጋለች፣ ምክንያቱም በይበልጥ የምታይለት የተሻለ ማንነቱን ነው። አንቺ ልክ እንደምታዩ ማለት ነው። ስለዚህ ደስተኛ የማትሆኑበት ሲናሪዮ ካለ ምናልባት ያንን ሰውዬ እኮ የአገሬው ሴት ሁሉ የሚፈልገው ወንድ ሊሆን ይችላል ለእናንተ ብቁ ያልሆነላችሁ ሶ ከላይ እንዳልኳችሁ ያላችሁበትን ሁኔታ ተቀበሉ። የምታዩትን ነገር መጥኑ። በየሶሻል ሚዲያው የምትሰሙትን ነገር መጥኑ። ህልሜ ነው ያላችሁትን ነገር ለማሳካት ሞክሩ። ሌላው ደግሞ በቃ ዲሳትስፋይ የሚያደርጋችሁ ለሰው የማታወሩት ነገር ካለ ወይ ጸልዩበት ወይ ሕክምና ፈልጉ። ይወይ የሆነ ነገር አለ። ከዛ ውጪ ግን ምን ልበላችሁ መሰላችሁ፣ ሀያዎቹ ላይ ሆናችሁ ዴቲንጉ እንዲ የመሰላችሁ እንዲህ ነው እንዲ ነው ምናምን የመሰላችሁ ሴቶች የቀረባችሁ ነገር የለም ብዬ ላስታውሳችሁ። ትዳራችሁን ጠበቅ አድርጋችሁ ያዙ። ብዙ ያልነገራችሁ ብዙ መከራ አለው ብዙ የራሱ የሆነ ሰልፍ አለበት። ስለዚህ ያላችሁን ህይወት ተቀበሉና ደስተኛ ሆናችሁን ኑሩ። ደስታ ከውጭ የሚመጣ አይደለም፣ ከውስጥ ነው። የውጭ ተጽዕኖ በጣም ሲበዛባት እቺ ሴትዮው ነው የውስጧን ነገር ልጠላው ትችላለች። አስቡበት ወዳችሁ